ስራ ፈጣሪነት የሀገርን ምጣኔ ሀብታዊ ሽግግር እንደሚያረጋግጥ ሁሉ ችግር ፈቺ ስራዎችን በገንዘብ መደገፍ ደግሞ ከሁሉም የሚጠበቅ ነው። ነጋድራስ የኢትዮጵያ ንግድ ባንክ የስራ ፈጠራ ውድድርን የኢትዮጵያ ብሮድካስቲንግ ኮርፖሬሽን እያዘጋጀ ሲያቀርበውም ይህንኑ ታሳቢ በማድረግ ነው። ከቀናት በፊት በብሔራዊ ቤተመንግስት የሶስተኛው ምዕራፍ የሚሊዮነሮች የፍፃሜ ውድድር ሲካሄድም ተስፋ ጥንካሬና ፈጠራ በመድረኩ ተስተውለዋል። በነጋድራስ እና አብርሃም ከመንገድ መጨናነቅ የምትገላግለውን በኤሌክትሪክ የምትሰሯን ኢባይክ ሲሰሩ መነሻቸው ጃለኔ መኪና ነበረች። ለዚህ ሁሉ ግን የሰፈራቸው የትራንስፖርት ችግር ለስራ ፈጠራ አነሳስቷቸዋል። እዚህ የመጣ ነው በኤሌክትሪክ የሚሰራ ተሽከርካሪ ሞተር ሳይክል። ልጅ ቻይና ሀገር ተምሬን ነው መጣንና፣ እኔ የሚሰራው መኪና ነበር የምናመርተው ማለት ነው እና አምስት መኪና ሰርተናል። ግን አሁን ደግሞ ለእኛ ሀገር የማስፈልገው እቺ ተሽከርካሪ። እድሜያችሁ ስንት ነው? አሁኑ ፋዚጋ እኔ ሀያ አንድ ገባለሁ። እሱ ደግሞ አይገባል። አቡ ተመችታችሁኛል በጣም። የት ነው የምትሸጡት? እንደዚህ ፈጠራ ሲሰራ ደግሞ ከመንግስት ጋር ነው እንጂ ብቻ መጋፋ ይከብዳል። ስለ እዛ እነሱም እየፈለጉ ስለሆኑ፣ ይህ ደግሞ በቃ አስፈላጊ ነገር ነው ለሀገራችን፣ ገብቶታል። በቃ በኋላ እንዳለ የአዲስ አበባ ጎዳና ላይ የእኛን ሞተር ሳይክል ነው የምታገኙት ማለት ነው። እስከ አርባ ሺህ ብር ይሸጣሉ ማለት ነው። በጣም ብዙ ተስፋ አድርጌያለሁ በእናንተ ማለት ነው። እንደ ሀገር ራሱ የአርሶ አደሮች ሀገር ናት የሚባልላት ኢትዮጵያም ከአርሶ አደሩ እስከ ሸማቹ ምርትን በጥራት ለማጓጓዝ አስቸጋሪ ነው። አማርና አበባው ይህ ጉዳይ ያሳስባቸዋል። በመሆኑም የአትክልትና ፍራፍሬ ማቀዝቀዣ መስራትና ይህንን ችግር መቅረፍ አለብን ሲሉም ለብዙዎች መፍትሔ ለመስጠት ታሳቢ በማድረግ ነው። ሀገራችን ውስጥ ብዙ አትክልትና ፍራፍሬ ይመረታል። ነገር ግን ከአርሶ አደሩ ተነስቶ ከተማ ለከስተመሮቹ በሚመጣበት ወቅት ወደ 28% የሚሆነው ፖስት ሃርቨስቲንግ ሎስ አለው። ይህን ችግር ለመፍታት ኮልድ ስቶሬጅ ሃውሲንግ ኢንስታል ማድረግ ነው። ለዚህ ችሩም ፓዷ ይቺ ትበቃለች ብለህ ነው እዚህ ውስጥ እናደርጋታለን። ኮንትሮለሩ እዚህ ከውጭ ላይ ይሆንና እናየዋለን። እያኛው ፋን ሲመታው ይቀዘቅዛል። ሳይክሮሜትሪክ ቻርት ሰርታ አለ። ቴምፕሬቸር ምን ያህል ትፈጥራላቸው? ወደታች 4 ዲግሪ ሴልሲየስ ድረስ። ዲግሪ ሂሚዲቲ ወደ ላይ ምን ያህል ድረስ ትሰራለች? ዘጠና ፐርሰንት። ስንት ቀን ይቆያል? አሁን እዚህ ውስጥ የሚቀመጥ ቬጅቴብል ቲማቲም ብንል እስከ 3 ዓመት ነው የሚቆየው። እናቶቻችን ቬጅቴብል እና ፍሩቶች ሲገዙ ስቶር የሚደረገው በሬት ላይ ይቀመጣል፣ አይደለም? ያንን ቴምፕሬቸር ኪፕ ለማድረግ ማለት ነው። ቤት ውስጥ ኮንሰፕቱ ያንን ቴምፕሬቸር ኪፕ ለማድረግ ይመጣል። ሽንኩርትና አሁን ለምሳሌ ስምንት ወር ይቆያል። በነጋድራስ የፈጠራ ውጤቶች ቀርበዋል። የፈጠራ ውጤቶቹ ተስፋም የታየባቸው ናቸው። ነገር ግን ድጋፍን ይፈልጋሉ። በዚህ ጉዳይ ላይ ተጨማሪ ማብራሪያዎችና ሀሳቦችን ለመጠየቅ እንግዲህ አጋብዘናል የቢዝነስና ኢንቨስትመንት አማካሪ ከፍለኝ ኃይሉ እዚህ ስቱዲዮ ነው የሚገኙት። ስለመጡልን ከልብ እናመሰግናለን። እኔም በጣም አመሰግናለሁ። መልካም እንግዲህ በተለይ የፈጠራ ሀሳቦችን በገንዘብ መደገፍ ብዙ ጊዜ በኢትዮጵያ የተለመደ አይደለም። ኮላተራል ይዞ ወይም ደግሞ በሌሎች ጉዳዮች ላይ ኢንቨስት ማድረግ ነው ብዙ ጊዜ ቀና የነበረው እና ይህ አይነት አዲስ ቲቪ ያመጣው ተሞክሮን እንዴት ይመለከቱታል? ቢዝነስ ሰው ይህ እንግዲህ በዘርፉ ላይ በተለይ ስታርታፕ ሎን በተመለከተ ከፍተኛ ትችት ይቀርብበት የነበረ ነው። እኛ አገር ይህ በዚህ መልኩ መጀመሩ በጣም ትልቅ እመርታ ነው። ኢቢሲ ትልቅ ተቋም ነው። በሱ መጀመሩ ደግሞ የበለጠ ተደራሽነቱንም አይዲያውንም በማስፋት ትልቅ ተሞክሮ አለው። ምክንያቱም አዳዲስ ቢዝነሶች፣ ስታርታፕ ቢዝነሶች ዋነኛ ችግር አድርገው የሚያዩት ካፒታል አክሰስ ማድረግ ነው። ባንኮቻችንም ደግሞ ይህንን ለመስጠት የሚያስችል የሬጉላተሪ ፍሬምወርክ አልነበራቸውም እስካሁን ድረስ። እንግዲህ አሁን ከፋይናንስ ተቋማቶች ጋራም በመሆን የተደረገው ነገሮች ከፍተኛ የሆነ መነቃቃትን ይፈጥራል። ይሄ ደግሞ እየቆየ ሲሄድ ኢትዮጵያ የአዳዲስ ቢዝነሶች ኢንኩቤተር መሆኗ አይቀርም። ብዙ ተስፋ አለው። በወጣቶቻችንም ዘንድ በስራ ፈጠራውም ዘንድ የተፈጠረው ተነሳሽነት በጣም ከፍተኛ ነው። እንግዲህ ጅማሩ ነው፣ መቀጠል አለበት በሰፊው መቀጠል አለበት። ጅማሮም ቢሆን ግን የፈጠረው መነቃቃት እንደ ቀላል የሚታይ ነገር አይደለም። ዘመኑ የፈጠራና የውድድር ነው። ሀገራት ከሚወዳደሩባቸው ነገሮች ውስጥ አንዱ የፈጠራ ስራዎቻቸው ናቸው። እና ወደ እኛ መለስ ስንል ደግሞ ብዙ ወጣቶች አሉ የተለያዩ ነገሮችን የሚፈጥሩ በነጋድራስ ላይ የሚያየ ነው ያንኑ ነው። እና እንደ ሀገር እነዚህን ወጣቶች መደገፍ የሚያስገኘው ጥቅም ምንድን ነው? እንዴትስ ነው ሊደገፉ የሚገባቸው? አሁን እንደጠቀስሽው ዘመኑ በጣም የውድድር ዘመን ነው። ከዚህ በፊት ሀገራት ከሀገራት ነበር የሚወዳደሩት ወይም ኩባንያ ከኩባንያ ነበር የሚወዳደሩት። ዛሬ ግን ያለው የቴክኖሎጂ ተደራሽነት ያለው ፍጥነት በጣም ከፍተኛ ከመሆኑ የተነሳ አንድ ጅማ ላይ ያለው ወጣት፣ አንድ ባህር ዳር ላይ ያለው ወጣት አንድ ቻይና ሀገር ካለው ወጣት ጋራ እኩል ነው የሚወዳደሩት ስለዚህ ቻይና ላይ ያለው ወጣት ወይም ደግሞ አውሮፓ ውስጥ ያለ ወጣትና ኢትዮጵያ ውስጥ ያለ አዲስ አበባ ውስጥ ወይም ደግሞ በየትኛውም ቦታ ላይ ያለ ወጣት እድሎቹ እኩል ነው የተፈጠሩላቸው። ነገር ግን በሀገር ውስጥ ደግሞ ስንመጣ እንዲህ አይነት ነገሮች ከሌሉ ሰፖርት ድጋፍ ካላገኙ እና አክሴሌሬት የሚያደርገው ነገር ካልተገኘ ወደ ወደኋላ የመቅረታችን ምክንያት አንዱ ሊሆን ይችላል። ወጣቶቻችን በዚህ ድጋፍ ሊያገኙ ይገባል። ከነዚህ ውስጥ አንዱ የሚፈጥሩትን ሀሳብ ወደ ተግባር ለመተርጎም ትልቁ እንቅፋት ሆኖ የሚጠቀሰው የካፒታል አክሰስ ወይም የፋይናንስ ነው። በዋናነት ይሄ ብዙ ነገሮችን ያሳየናል። አንደኛ የገንዘብ ተቋሞቻችን የሚያደርጉት ድጋፍ ራሱ ሬጉላተሪ ፍሬምወርክ መጠናከሩ፣ ሁለተኛ አክሰስ ለማድረግ የሚካሄድበት ከኖሌጅ ጋራ ከካፒታል ኖሌጅ ጋራ ከፋይናንስ ኖሌጅ ጋራ፣ ኢትዮጵያ ውስጥ የፋይናንስ ሊትረሲው ከፍተኛ በመሆኑ ይሄ አዌርነስ ከመፍጠር ጋራ ፋይናንስ ማኔጅመንት ይፈልጋል። ፋይናንስ ራሱን የቻለ ኢንዱስትሪ ነው። ወጣቶቻችን ፕሮዳክቱን ማበልጸግ ላይ ሊሆን ይችላል ትኩረት የሚያደርጉት። ከዛ በኋላ ግን ወደ ማርኬት አውጥተው የተሻለ ገቢ ለማድረግና ኢኮኖሚ ውስጥ መግባት መጫወት የሚገባቸውን ያህል ለመጫወት ክፍተቶች አሉ። እነዛን ክፍተቶችን ደግሞ ድጋፍ ያስፈልጋቸዋል። ድጋፉ በተለያየ መልኩ ሊሆን ይችላል። ገንዘብ አቅርቦት አንድ ነገር ነው፣ ግን የቀረበላቸውን ገንዘብ ደግሞ በኢፌክቲቭ መጠቀም መቻል ራሱ ራሱን የቻለ ሌላ ነገር ስለሆነ ባንኮች ይህንን ነገሮች የገንዘብ ተቋሞችም ሆኑ በሽልማትም በግራንት የሚያገኙትን ገንዘብ ወደ ስራ ወደ ተግባር ለመለወጥ የሚያስችላቸውን አቅም ለመፍጠር የሚያስችል የኢንኩቤሽንና አክሴሌሬሽን ሰፖርት ማግኘት አለባቸው። በዚህ ጉዳይ ላይ በተለይ እንደዚህ የፈጠራ ሀሳቦች አንዳንድ ጊዜ ከሀሳብ ተሻግረው ወይም ደግሞ ከፕሮቶታይፕ ተሻግረው በተግባር ችግር ፈቺ መሆን እንዲችሉ ወይም ደግሞ ወደ ሕብረተሰቡም ገብተው ደግሞ ገንዘብ ማምጣት የሚችሉበት ደረጃ እስከሚደርሱ ድረስ ብዙ ሂደቶችን ያልፋሉ። አንዳንድ ጊዜ ተሰጦዎች ተደብቀው የሚቀሩበት አጋጣሚም ጭምር ይፈጠራል እና የግሉ ዘርፍ ባለሀብትም በተለይ ኢንቨስትመንት ላይ ያለውም የማህበረሰብ ክፍል እንደነዚህ አይነት እውቀቶችን በጆይንት ቬንቸር በጋራ መስራት መርህ እንዴት ሊጠቀምባቸው ይገባል ይላሉ። አዎ ይህም አንዱ ነገር ነው። እኛ ሀገር የካፒታል የጆይንት ቬንቸር አለ፣ የካፒታልም ደግሞ ፈንድ የሚያደርጉ አሉ። እንዲህ እንዲ አይነት ነገሮች የሉም አሁን ምናልባት በካፒታል ማርኬት በገበያ ባለስልጣን ፈቃድ የሚሰጣቸው አሉ። ይህም ክራውድ ፈንዲንግ አለ እንዲህ አይነት ነገሮች አሉ። በነዛም ሊታገዙ ይገባል። አሁን ክራውንድ ፈንዲንግ ካምፓኒ ያቋቁሞ እንዲህ አይነት ቢዝነስ አይዲያዎችን ወስዶ አበልጽጎ ወደ ገበያ ውስጥ እንዲገቡ ለማድረግ ትልል በአሜሪካም ያሉ ትልልቅና አፕል እንደዚህ እንደዚህ አይነት ኩባንያዎች ወደ ስራ ገብተው ፍሬያማ ሊሆኑ የቻሉበት ምክንያት ፈጣሪዎቹ ይፈጥራሉ። ከዛ በኋላ ያለውን ፕሮሰስ ወስዶ ይህንን ለፈንድ ሬይዚንግ የሚያደርግ ይቋቋማል። አሁን በካፒታል ማርኬት ውስጥ አሁን ፈቃድ የሚሰጥ አካል አለ። ይህንንም ኩባንያ ማቋቋም ይቻላል። በተጨማሪም ደግሞ ባለሀብቶቻችን ከነዚህ ጋር ተጣምሮ የሚሰሩበትን ነገሮች መለመድና ፋይናንስ ሊሆን ይችላል። አሁን በቀደሙ የውድለታው የነጋድራስ ስራ ውድድር ላይ የኤሌክትሪክ መኪናውንም የኤሌክትሪክ ሳይክሉንም ወስደው የመስሪያ ቦታንም የሚያስፈልጋቸውን ድጋፍ ለመስጠት እንደወሰኑት አይነት ባለ ሀብቶች ያስፈልጋል። አሁን የቴክኖሎጂ ዘመን ነው። እውቀት እዛ ቦታ ነው ያለው፣ ሀብት ያለው ደግሞ እዚህ ነው። ሁለቱን በምናቀናጅበት ጊዜ የተሻለ ሲነርጂ ይፈጠራል። ስለዚህ ይህንን ማዕቀፍ የንግድ ማን ነው የህግ ማዕቀፎች ግን ሬጉሌሽን ምናምን ያስፈልጋቸዋል። ሶ የሚወሰደው ባንኮችም እኮ ያለ ኮላተራል እናበድራለን ሲሉ ዝም ብለን ገንዘብ እንሰጣለን ማለታቸው አይደለም። የወሰዱትን ገንዘብ ልጆቹ በትክክል ስራ ላይ እንደሚያውሉት ክሬዲት አሰስመንት ይሰራሉ። ሌላ ብዙ ፕሮሰሶች አሉ፣ የህግ ፕሮሰሶች አሉ፣ ንግድ ፈቃድ ማውጣት አለ፣ እንዲህ እንዲህ ያለ ነገሮች አለ። እነዚህ ቴክኖሎጂስቶች ደግሞ ያንን ነገር ላይ ያቁት ይችላሉ። ለመተግበር እንቅፋት እንዳይሆንባቸው በሁለቱ መካከል፣ በፕሮዳክቱ በተፈጠረው መካከል ና ድጋፍ በሚሰጠው መካከል ያሉት እንቅፋቶች መነሳት አለባቸው። አንዱ ከዚህ ከሬጉሌተሪ ፍሬምወርክ ጋር የተያያዘ ሊሆን ይችላል። ሌላው ደግሞ ራሱ ቴክኖሎጂ የሚፈጥረው የሚያበለጽግ፣ ደግሞ ሌላ ማርኬቲንግ የሚሰራው ሌላ ሰው ነው። ሽያጮቹ ምንም ነው የሚያደርጉት ሌሎች ናቸውና፣ ይህን ቲም አፕ የማድረጉ ጉዳይ በሚመለከታቸው አካሎች ወስደውት ስራውን ሊሰሩት ያስፈልጋል። በመካከል ያሉትን እንቅፋቶች የሚኖሩትን ሪሙቭ ማድረግ ያስፈልጋልና የኢንተርቬንሽን ያስፈልጋል ማለት የሬጉሌሽን ኢንተርቬንሽን ያስፈልገዋል። ብድግ ብድግ አድርጎ እነዚህ ሁለቱ የሚዋሃዱና በቶሎ ወደ ስራ የሚገባበትን ያሉትን እንቅፋት አሁን ከፈጠሩ በኋላ ካፒታሉን ለማግኘት በሚፈጠር መሰላቸት ምን ይሆናል? ይቆማል። እዛ ጋር እንዳይቆም፣ ቢዝነስ መሀል ላይ እንዳይቆም ምን መደረግ አለበት? ሌላ የሚያውቅ ደግሞ የራሱን ካምፓኒ፣ የራሱን ስራ እየወሰደ መስራት አለበት። በዋናነት የቢዝነስ እና ኢንቨስትመንት አማካሪው ከፈለኛ ይሉ ለሰጥ መረጃ ከልብና በጣም